በአሜሪካ የተዘጋጀው የዩክሬን የሰላም ዕቅድ ላይ ሩሲያ ማመንታት መጀመሯ እየተነገረ ነው። በሩሲያና በዩክሬን መካከል እየተደረገ ያለው እንደ ማፋሳሽ ጦርነት ለማስቆምና ሁለቱ ሀገራት ወደ ስምምነት እንዲደርሱ ለማስቻል የሚደረገውን ጥረት አሜሪካ በበላይነት እየመራች የአውሮፓ ሀገራትም የበኩላቸውን እየተወጡ ይገኛሉ። ይሁን እንጂ ሁለቱ ሀገራት ሰላም ማውረድ ተስኗቸው እነሆ በግጭት አራት ዓመት ሊሞላቸው ሁለት ወራት ብቻ ቀርቷቸዋል። ምዕራቡ ዓለም በተለይም አውሮፓ በፖለቲካና በኃይል አሰላለፍ ብልጫን ለማግኘት የዩክሬንን የኔቶ አባል መሆን አጥብቆ ይሸዋል። ሩሲያ ደግሞ ይህ ምን ይዞ እንደሚመጣ ታውቃለችና ፑቲን ክንዴን ሳልንተራስ ይህ አይደረግም ብለዋል። ላለፉት አራት ዓመታት አውሮፓና አሜሪካ ለዩክሬን ከፍተኛ የሆነ የገንዘብና የጦር መሳሪያ ድጋፍ አድርገው ራሷን ከሩሲያ ጥቃት እንድትከላከል ቢጠሩም የዶንቶስኬ ክልሎቹን ማሪፖልን ማሪካንን ባትሙክን ቮልኖቫካንና አብዲቫካን ከውድመት ማዳን አልቻሉም። በዚህ ጦርነት ዩክሬን ያስተናገደችውን ውድመት ከሁለተኛው ዓለም ጦርነት ወዲህ ማንም አይቶት አያውቅም የሚሉ ትንታኔዎችም አልጠፉም። በሩሲያ በኩል ዩክሬን የተለያዩ ጥቃቶችን በተመሳሳይ ፈጽማለች። ይህ በእንዲህ እንዳለ የእሳቱን ማፋፋሚያ ነዳጅም የእሳቱን ማጥፊያ ውሃም እያቀረበች ያለችው አሜሪካ አሁን ላይ ባለ 28 ነጥቦች የሰላም ዕቅድ በፕሬዚዳንት ትራምፕ በኩል ይዛ ቀርባለች። የዕቅዱንም ይዘት ከሁለቱ ሀገራት ጋር በተናጠል እየመከረች ሲሆን ተስፋ እንዳለው በውጭ ጉዳይ ሚኒስትሩ አማካኝነት ገልጻ ነበር። አሁን ደግሞ ከክሬምሊን በኩል ብዙ ተስፋ አታድርጉ አይነት መልእክት ያለው ጭምጭምታ ተሰምቷል። ከሃያ ስምንቱ ነጥቦች ውስጥ የዩክሬን ሉዓላዊነት መከበር፣ ሦስት አስርት ዓመታት ያስቆጠረው በዩክሬን በአውሮፓና በሩሲያ መካከል ያለው ውሃ ቅዳ ውሃ መልስ መቋጫ ማግኘት፣ የኔቶን የመስፋፋት ጉዞ ማስቆም፣ ሩሲያ ጎረቤቶቿን ከመውረር መታቀብ፣ አሜሪካም እነዚህና ሌሎች ስምምነቶች እንዲከበሩ መስራት የሚሉ ነጥቦች ተካተውበት ይፋ ተደርጓል። ይሁን እንጂ ክሬምሊን በቃል አቀባዩ ዲሜትሪ ፓስኮቭ በኩል ስምምነት ይደረሳል ብሎ ለማሰብ ጊዜው ገና ነው ብላለች። እሳቸው ይህንን ካሉበት ቀን ቀደም ብሎ በሞስኮ የተገኙት የአሜሪካ ውጭ ጉዳይ ሚኒስትር ለሰላም እቅዱ መሳካት ተስፋ ሰጪ ምልክቶች አሉ ማለታቸው የሚዘነጋ አይደለም። አሁን ነገሩ ተቀይሯል። ሞስኮ በኪቭ ድብደባዋን ጀምራለች። አስቀድማ ግን ዓለም እየጠበቀ ባለው ልክ ለሰላሙ ሲባል የምታለዝበው አቋም እንደሌለ ተናግራለች። በቀረቡት የሰላም እቅድ ነጥቦች ላይ ለመወያየት አሜሪካ ከሩሲያ ጋር ቀጠሮ የያዘች ቢሆንም ከአውሮፓም ከነጩ ቤተ መንግስትም የተላኩ ዲፕሎማቶች ጥረታቸውን ቢቀጥሉም ክሬምሊን ግን ቀይ መስመሬ በፍጹም አይነካም ብላለች። ዩክሬንና አውሮፓውያን አጋሮቿ የሰላም ዕቅዱ የሩሲያን ፍላጎት መሰረት ያደረገ ነው በማለት በዋቢነትም ዩክሬን ተጨማሪ ግዛቷን አሳልፋ እንድትሰጥ መጠየቋ፣ የጦር ኃይሏን ቁጥር እንድትቀንስ የሚለውና የኔቶ አባል የመሆንን ነገር እርሹ መባሏን ጠቅሰዋል። የሩሲያው ምክትል ውጭ ጉዳይ ሚኒስትር በዕለተ ረቡዕ ሰጡት በተባለ መግለጫ የሰላም ስምምነቱ ምንም እንኳን ለጦርነቱ ማብቃት ሚናው እጅግ የጎላ ቢሆንም ሂደቱ በምንም አይነት መልኩ የሩሲያን ጥቅም የሚነካ እንደማይሆን አረጋግጠዋል። በአውሮፓ ሕብረት በኩል በሩሲያ ላይ ተጨማሪ ማዕቀቦች መጣል እንዳለባቸው እየተነሳ ሲሆን በምክንያትነትም ሞስኮ አሁንም በኪቭ ላይ የምታደርገውን ጥቃት አጠናክራ መቀጠሏን አንስተዋል። ብዙዎች እጃቸውን እያስገቡበት ያለው ይህ የሰላም ዕቅድ አሜሪካ ውጤቶች እየታዩበት ነው አውሮፓ፣ ሩሲያ ምንም የሰላም ሀሳብ የላትም፣ ዩክሬን በትራምፕ የሰላም እቅድ ገቢራዊ መሆን ተስፋ መጣል፣ እንዲሁም ደግሞ ሩሲያ ሰላም እፈልጋለሁ ለዚህ ሲባል ግን የትኛውንም ጥቅሜን አሳልፌ አልሰጥም በማለት ሁሉም የየራሱን ፍላጎት ለማሳካት ይጥራል። ጦርነቱ ግን አሁንም ቀጥሏል። ነገስ ምን ይፈጠራል? አብረን የምናይ ይሆናል። ይህንን ዜና ስናዘጋጅ አልጀዚራንና ቢቢሲን በዋቢነት ተጠቅመናል።